አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አሜን። በእግዚአብሔር አብ የተመረጣችው በክርስቶስ ኢየሱስ ሕያው የመስቀል ላይ ስራ ሞቱን ትንሣኤውን ያመናችሁ የመንፈስ ቅዱስ ማጽናናት የበዛላችሁ ወንድሞችና እህቶች እንደምናላችሁ። በታላቅ ግርማና ኃይል ይመጣል! ዛሬ ጠዋት ከመንጋቱ በፊት አስራ አንድ ሰዓት ላይ በውጭ አቆጣጠር ደግሞ ፋይፍ ኤም ላይ እግዚአብሔር ያሳየኝ ራእይ ስላለሱን እናገራለው። ከጌታችን ከመድኃኒታችን ከቤዛችን ከኢየሱስ ክርስቶስ የክብር ዳግም መምጣት ጋር የተገናኘ ነው። እግዚአብሔር ይመስገን አስቀድመን የእግዚአብሔርን ቃል እንደተለመደው በማስተዋል እና ለቃሉ አክብሮት በመስጠት እናነባለን። ከእግዚአብሔር በተሰጠኝ ትእዛዝ መሠረት ሦስት የመጽሐፍ ቅዱስ ክፍሎችን እናነባለን፣ እንሰማለን፣ እናስተውላለን። የጌታችን የአዳኛችን የኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ወንጌል ቅዱስ ሉቃስ በመንፈስ ቅዱስ ምሪት እንደ ጻፈው ምዕራፍ 24። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፥ ሕያውን ከሙታን መካከል ስለ ምን ትፈልጋላችሁ? ተነስቶአል፥ እንጂ በዚህ የለም። የሰው ልጅ የሰው ልጅ በኃጢአተኞች እጅ አልፎ ይቅርታ የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህን ሁሉ ለአስራ አንዱና ለሌሎች ሁሉ ነገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና፣ ዮሐና የያዕቆብም እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስን ብቻ አየ፤ በሆነውም ነገር እየተደነቀ ወደ ቤቱ ሄደ። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም ስድሳ ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለ ሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዐይናቸው ተይዞ ነበር። እርሱም የጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድር ናቸው አላቸው ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው እርሱም ይህ ምንድን ነው አላቸው እነርሱም እንዲህ አሉት፦ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለ ነበረው ስለ ናዝሬቱ ስለ ኢየሱስ። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደ ሰጡትና እንደ ሰቀሉት ነው። እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛው ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን፤ ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደ ተናገሩት ሆኖ አገኙት፤ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ፣ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ፣ እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር ማታ ቀርበዋልና፣ ቀኑም ሊመሽ ጀምረዋል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዐይናቸውም ተከፈተ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ዐሥራ አንዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቶአል፣ ለስምዖንም ታይተዋል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደ ታወቀላቸው ተረኩላቸው። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ፣ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለ ምን ትደነግጣላችሁ? ስለ ምንስ አሳብ በልባችሁ ይነሳል? እኔ ራሴ እንደሆኑ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሣ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን? አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፦ ክርስቶስ መከራ ይቀበላል በሦስተኛውም ቀን ከሙታን ይነሳል። በስሙም ንስሓና የኀጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፎአል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። አሜን! ሐሌሉያ! ጌታችን ይክበር! ዛሬ በጠዋት እግዚአብሔር አምላካችን መድኃኒታችን ያሳየኝ ራእይ የእግዚአብሔር ልጅ የዳዊት ልጅ የሆነው ኢየሱስ ክርስቶስ መድኃኒት፣ ቤዛ ብርሃን ሰላም፣ ሕይወት፣ መንገድ፣ እውነት፣ ጽድቃችን ይሆነልን፣ እረኛ ይሆነልን አምላካችን በደመናት ላይ ሆኖ በታላቅ ግርማና ኃይል ሲመጣ ያሳየኝን ነው። ስለ ራሱ ዳግም መምጣት ታላቅ ግርማና ኃይል የሚለውን ስፔሲፊካሊ እንድናገር ስለተናገረ ነው። ታላቅ ግርማና ኃይል መናገር ብቻ ሳይሆን አሳይቶኛል። በዙሪያው ስላሉት ስለ መላእክት ብዛት፣ በዙሪያው ስላሉት መለከት ስለሚነፉት የሊቀ መላእክት ብዛት ሳይሆን ያም እንዳለ ሆኖ ስለ ራሱ ነው እየተናገርኩ ያለሁት። በመጽሐፍ ቅዱስ እንደተጻፈ በአባቱ ክብርና ግርማ ይመጣል ተብሏል። በታላቅ ግርማና ኃይል ራሱ ኢየሱስ ግርማ ነው። ራሱ ኢየሱስ ኃይል ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ክብር፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃይል፣ የመለኮቱ ሙላት፣ የክብሩ ነጸብራቅ የእግዚአብሔር አብ ማለት ነው፣ ኢየሱስ ክርስቶስ እንደሆነ ይነግረናል። ራሱ ነው ግርማ፣ ራሱ ነው ኃይል። ስለዚህ የግርማውን ትልቅነት የኃይሉን ትልቅነት ከምናይበት ያመንነው በክርስቶስ ኢየሱስ ደም የታጠብነው ቅዱሳን የጌታችንን የመድኃኒታችንን ከሙታን የተነሳውን የዛሬ ሁለት ሺህ ዓመት በሥጋው ስለ ሁላችን መከራ ተቀብሎ የነበረውን መሲህ ነው እያልኳቸው ያለሁት። ከሙታን ተነስቶ አርባ ቀን ለቅዱሳን ሐዋርያት ከታየ በኋላ በአርባኛው ቀን ዐርጓል፣ ወደ አባቱ ወደ እግዚአብሔር፣ በአባቱ ዙፋን ላይ ተቀምጧል። እርሱን መሲህ ነው እያልኳቸው ያለሁት። ስሙም አማኑኤል ኢየሱስ ክርስቶስ ይባላል፣ ጌታ አዶናይ ኤልሻዳይ ይባላል። ኢየሱስ ይመጣል። ሲመጣም በታላቅ ግርማና ኃይል ነው። ከግርማውና ከኃይሉ የተነሳ በራእይ ውስጥ እፈራ ነበር፣ እንቀጠቀጥ ነበር፣ እደሰትም ነበር። የአምላካችን ግርማ ታላቅና ኃያል ነው። በፊቱ የሚቆም ፍጥረት የለም ጌታ ካልፈቀደ በቀር በፊቱ ግን የሚነጠፍ ፍጥረት አለ። ጉልበት ሁሉ በሰማይ ቢሆን በምድር ከምድርም በታች ለኢየሱስ ክርስቶስ ይሰግዳል፣ ይንበረከካል። ለእግዚአብሔር አብም ክብር ኢየሱስ ክርስቶስ ጌታ እንደሆነ ፍጥረት ሁሉ ፍጥረት ሁሉ ይናገራል። ፊልጵስዩስ ምዕራፍ ሁለትን ነው የተናገርኩት። ወንድሞቼ የተወደዳችው እህቶቼ ክርስቶስ ኢየሱስ ይመጣል፣ ዳግም ይመጣል፣ በታላቅ ግርማና ኃይል ይመጣል። የማቴዎስ ወንጌል አሁን ደግሞ ምዕራፍ 24 ላይ እናውጣና የማቴዎስ ወንጌል ምዕራፍ 24 ቁጥር ሰላሳን ሰጥቶኛል ጌታችን ኢየሱስ ክርስቶስ እሱን አነባለሁ እንደዚህ ይላል የሰማያትም ኃይላት ይናወጣሉ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ የሰው ልጅንም በኃይል እና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ወንድሞቼ እና እህቶቼ የማቴዎስ ወንጌል ምዕራፍ 24 ከቁጥር 29 እስከ 31 አንብቡት። እናንተ በማስተዋል መንፈስ ቅዱስን አስተምረን፣ ግለጥልን፣ እርዳን በሉት። ወደ ሁለተኛ ጴጥሮስ ጌታ ኢየሱስ ክርስቶስ ወደ ሰጠኝ ወደ ሦስተኛው የእግዚአብሔር ቃል ክፍል እንሄድና ምዕራፍ ሶስትን እናወጣለን። ሁለተኛ ጴጥሮስ ምዕራፍ ሶስት ጌታ ኢየሱስ ቁጥር አራትን ሰጥቶኛል። እንዲህ ይላል፤ እርሱም የመምጣቱ የተስፋው ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይሰራልና ይላሉ። አንዳንዶች ያው ዘባቾች ታውቃላችሁ ሐዋርያው ጴጥሮስ በመንፈስ ቅዱስ ሲመለከት መንፈስ ቅዱስ ሲያሳየው ስለ መጨረሻው ዘመን ጌታ ከመምጣቱ በፊት ጥቂት አመታት፣ ጥቂት ዘመናት፣ ጥቂት ወራት ሲቀሩት የሰዎች ባህሪ ምን እንደሚመስል ያሳያል። የጌታን መምጣት የሚጠራጠሩ የሚዘብቱ እንዳሉ በተናገረበት ክፍል ነው። ይህንን ክፍል ጌታ ሙሉን አንብብ ስላለኝ የሁለተኛ ጴጥሮስ መልእክት ምዕራፍ ሶስትን አነባለሁ። ሐሌሉያ። ወዳጆች ሆይ፥ አሁን የምጽፍላችሁ መልእክት ይህች ሁለተኛይቱ ናት። በቅዱሳን ነቢያትም ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኋችሁ ቅን ልቡናችሁን አነቃቃለሁ። በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት እወቁ፤ እርሱም፦ የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ፣ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራል ይላሉ። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውኃ ተጋጥማ በውኃ መካከል እንደነበሩ ወደው አያስተውሉምና፤ በዚህም ምክንያት ያን ጊዜ የነበረ ዓለም በውኃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። እናንተ ግን ወዳጆች ሆይ፣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 በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ፣ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደ ምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ፣ ይህን እየጠበቃችው ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግሥት መዳናችሁ እንደሆነ ቁጠሩ። እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደ ተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደ ነገረ ነገረ ስለዚህ ነገር ተናገረ። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍትን እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ለእርሱ አሁንም እስከ ዘላለምም ቀን ድረስ ክብር ይሁን፤ አሜን። እግዚአብሔርን የምትወዱ እግዚአብሔርን የምትፈሩ በክርስቶስ ያላችሁ ቅዱሳን ሆይ፣ ይህ መልእክት ወንድሞቼና እህቶቼ ለእናንተ ነው። ጌታችን፣ መንገዳችን፣ እውነታችን፣ ሕይወታችን፣ ፈጣሪያችን፣ የሕያው እግዚአብሔር አብ ልጅ፣ የዳዊት ልጅ የሚሆነው ኢየሱስ ክርስቶስ በታላቅ ግርማና ኃይል ይመጣል። ታላቅ ግርማና ኃይል የተባለው ራሱ በሥጋ የተገለጠው የእግዚአብሔር ቃል የሆነው ኢየሱስ ነው። ጌታችን በቶሎ ይመጣል። ጌታችን በቅርቡ ይመጣል። በታላቅ ግርማና ኃይል ይመጣል። ማራናታ አሜን። ጌታ ኢየሱስ ክርስቶስ ሆይ አሜን። በታላቅ ግርማና ኃይል ናለን አሜን።